በእርሱ ዘመን ወርዶ ከዛ በኋላ ተመልሶ መጥተዋል። ምናልባት የመጀመሪያ ጎል ሀምሳ ስድስተኛው ሰከንድ ሀቢብ ከማል የቅጣት ምቱ ስፔሻሊስት ልክ እንደ ሲያር ሰፈደው ደስታውን ደስታ ሆነ የገለጸው ፈጣን ጎል ሆኖ ተመዝግበዋል። ኦ ምንድን የሆነው አብዱ፣ ጨዋታውንም መጀመር አልቻልም። በቂ ሰላምታ እንኳን የምናቀርብበት ጊዜ አላገኘንም። ሀቢብ ከማል የመጀመሪያ ይሁን እንደሻው ለምን እንደለቀቀው ትኩረት በዚህ ደረጃ እንዴት እንዳ ቢያልፉት ይሻላል። የማያሰጥ የፍጹም ቅጣት ምት ከመስጠት የሚያሰጥ የፍጹም ቅጣት ምት መከልከሉ ይሻላል ቢያንስ አላየውም ማለት ይችላል። ዳ ምን አይነት ጎል ነው! ጄሮም ፊሊፕ ያሱ ታምራት አስቆጥሮ ደስታውን ለመግለጽ አልፈለገም። አብዱ የተመለከት ነው ጎል ምን ይመስላል? ይሄ ምን አይነት ጎል ነው አብዱ? ይሄ ምን አይነት ጎል ነው ዋው! ከአምስት ከቦቅ ከፍጹም ቅጣት ት መምቻውን ላይ ይርቃል። እንዴት ነው ይሄ ጎል የሚገባው? በጭንቅላት ጎሉን አላየም። ጀርባውን ለጎል ነው የሰጠው።